ፕሬዚዳንት ትራምፕ በሳውዲ ደማቅ አቀባበል ተደረገላቸው። ፕሬዚዳንቱ ገና ከአየር ላይ ሳይወርዱ የአየር ላይ እጀባ የጠበቃቸው ሲሆን በዚህም ከሚገባው በላይ እንደተደሰቱ ገልጸዋል። ትራምፕ ዓለም ውጥንቅቷ በወጣችበት ወሳኝ ሰዓት ላይ እርያድ መቀኘታቸው ብዙዎችን አስገርመዋል። ትራምፕ ከቀናት በፊት ከኳተር በኩል በተሰጣቸው ውድ ስጦታ በሀገራቸው ከፍተኛ ቅሬታ ያስተናገዱ ሲሆን በርካታ ዲሞክራቶች ስጦታውን ግልጽ ሙስና ሲሉ ተሰምተዋል። ታዲያ በዚህ ውዝግብ ውስጥ ሆነው ድንገት ሪያድ መገኘታቸው አሁንም በርካቶችን አስገርመዋል። ለመሆኑ ትራምፕ ሳውዲ ለምን ገቡ? የሳውዲና የአሜሪካ ቀጣይ ዕቅድና ዓላማ ምንድን ነው? እውነት ጉዞአቸው ላይ ትልቅ አሻጥር አለ? በዛሬው ቪዲዮ ይህን መረጃ በሰፊው እናጋራለን። ቪዲዮውን ሼር፣ ላይክ እና ሰብስክራይብ በማድረግ የቻናሉ ምርጡና ታማኝ ቤተሰብ ይሆኑ። እኛን ስለመረጡ ከልብ እናመሰግናለን። ፕሬዚዳንት ዶናልድ ትራምፕ በዛሬው ቀን ሳውዲ ሪያድ ገቡ። ጉዞአቸው በጣም አስፈላጊና ጠቃሚ እንደሆነ የገለጹት ፕሬዚዳንቱ ለተደረገላቸው ያልታሰበ ደማቅ አቀባበል የርያድ ባለሥልጣናትንና የአሜሪካ የአየር ኃይል ቡርንን ከልብ አመስግነዋል። ትራምፕ በይፋ ከልዑል ሰልማን ጋር ሲገናኙ የታዩ ሲሆን እጀባው ሳውዲና አሜሪካ ያላቸውን ጠንካራ ግንኙነት ያመለክታል ተብለዋል። ፕሬዚዳንቱ ከፕሌን ሲወርዱ መድፍ በተደጋጋሚ የተተኮሰ ሲሆን በርካታ የሳውዲ ንጉሳዊ ቤተሰብ አባላት በስፍራው ተገኝተው ሰላምታ አቅርበውላቸዋል። በርካታ አስተያየት ሰጪዎች ይህ ጉዞ ሳዑዲ አሜሪካ ላይ እስከ አንድ ትሪሊዮን ኢንቨስት ለማድረግ ታስቦ ነው የተደረገው ብለዋል። የትራምፕ ዋና ዓላማ ሳዑዲን አስማምቶ ከ600 ቢሊዮን በላይ ዶላር ወደ አሜሪካ በማምጣት በልማት በኤአይ እንዲሁም በኃይል ዘርፍ ላይ ማፍሰስ እንደሆነም ገልጸዋል። እነዚህ አስተያየት ሰጪዎች ሳዑዲ ምን ትጠቀማለች ለሚለው ጥያቄ መልስ በመስጠት ሁለቱ ሀገራት ጥብቅ የሆነ የኑክሌር ስምምነት በማድረግ ሳዑዲ በአሜሪካ እይታ የዩራኒየም ማበልጸግ እንደምትጀምር ገልጸዋል። በዚህ ስምምነት መሰረት ሳዑዲ የኃይልና ቀጠናዊ እርጋታን ታገኝበታለች ተብለዋል። ሌላው በዚህ ጉብኝት ላይ ምን ያክል ሳዑዲ በአሜሪካ ጥገኛ እንደሆነች ታይተዋል። ፕሬዚዳንቱ በአየር ላይ እያሉ በአሜሪካ ወታደራዊ ኃይል እጀባ መደረጉ ሳውዲ በወታደራዊ እንቅስቃሴዋ በአሜሪካ እጅ ውስጥ መግባቷን ያሳያል። በተጨማሪ አንድ ማሪዮ ኖፈል የተባለ ጋዜጠኛ ጉዞውን አስመልክቶ ልዑል መሐመድ ቢን ሰልማን ትራምፕን ለመቀበል ፕሮቶኮል መጣሳቸውን አሳውቀዋል። ንጉስ ሰልማን ባለስልጣናትም በመላክ ፋንታ እራሳቸው እየተራመዱ ትራምፕን መቀበላቸው ምን ያህል የትራምፕ ጉዞ ወሳኝ እንደሆነባቸው አሳውቀዋል። ጋዜጠኛው ታሪክን ወደ ኋላ አስታውሶ ባይደን በ2022 ሪያድን ሲጎበኙ በተራ ባለስልጣን አቀባበል ተደርጎላቸው ከትንሽ ንግግር በኋላ ወደ ሀገራቸው ተሸኝተው እንደነበረ ገልጸዋል። ግለሰቡ ጨምሮ የአሁኑ የትራምፕ ጉዞ ከፎቶ በዘለለ ትልቅ ዕድልን ለአሜሪካ ይዞ ይመጣል ሲል ተንቢቱን አስቀምጠዋል። የአሜሪካ ባለስልጣናት ለህዝባቸው ይህን ጉዞ እንደ ትልቅ አድርገው እያቀረቡት ይገኛሉ። አብዛኞቹ በአቀባበሉ ተደስተው ፕሬዚዳንት ትራምፕ በአለም ላይ ክብር የሚሰጣቸው ሰው እንደሆኑና የውሸት ሚዲያዎች ሲአይኤ፣ የውሸት ፕሮፓጋንዳ ነዢዎች፣ ተከፋይ ግለሰቦች የሚሉት ሰው እንዳልሆኑ ጉዞው ግልጽ አድርገዋል ብለዋል። አብዛኞቹ ልዑል መሐመድ ቢን ሰልማን አውሮፕላን ያረፈበት ድረስ ተገኝተው አበባ ለትራምፕ ማስታቀፋቸው የሁለቱ ሀገራት ዲፕሎማሲ ከሚገባው በላይ ጥብቅ እንደሆነ ያሳያል ብለዋል። ትራምፕ ለደጋፊያቸው ደስታን ቢፈጥሩም ነገር ግን ከሚቃወሟቸው ሰዎች ከፍተኛ የጥላቻ አስተያየት ሲቀርብባቸውም ታይተዋል። የሁለቱ ሀገራት የዲፕሎማሲ ምክክር ከሰዓታት በኋላ እንደሚጀምርም የዓለም አቀፍ ሚዲያዎች ዘግበዋል። እሺ ተመልካቾቼ፣ ለዛሬ የነበረኝ መረጃ ይህን ይመስል ነበር። ቻናሉ የእናንተ በመሆኑ ቪዲዮውን በተመለከተ ያሻችሁን አስተያየት ኮመንት ላይ አስቀምጡ። ቪዲዮውን ሼር፣ ሰብስክራይብ እና ላይክ በማድረግ የቻናሉ ቤተሰብ ይሁኑ። ቻው፣ አመሰግናለሁ።